በሃይማኖታቸው ተለይተው የሚገደሉ ኦርቶዶክሳውያን ጉዳይ አሁንም መፍትያ ክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጠራሉ፣ ይጨፈጭፋሉ የነሸኔ ከዛ ኋላ ደግሞ ምዕራቢያውያን እጅ ያለበት አጀንዳ የሰውን መብት የሚነካ ውሳኔ ተወስኖ ከሆነ እኛን የምንፈታው ሰው እያደራጃችሁ ታትላኩ። እንደዛ የምታደርጉ ረዳ ልጆች አቁሙ። ሰው እያደራጃችሁ የእኛ ነው ብላችሁ እዛ ብላችሁ ጠይቁ፣ እዚህ ብላችሁ ጠይቁ በሚል አይፈታም። በአሁኑ ሰዓት በአርሲና በሌሎች ክልሎች ቁጣን ያዘለ ሰላማዊ ሰልፍ መደረግ ጀመረ። በዚያም ኦርቶዶክሳውያን ወጣቶች ያስተላለፉት መልእክት ብዙዎችን በንባራጅቷል። ይህንም ተከትሎ የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ የኦሮሚያ ክልል ፕሬዚዳንት የሆኑት ሽመልስ አብዲሳን ወቀሱ። ከሰሞኑ በአርሲ ኦርቶዶክሳውያን ላይ ያነጣጠረ ጥቃት መፈጸሙን ተከትሎ ከአርሲ አስመጥታ በዝግ ያነጋገረቻቸውን የዞን አመራሮችና የሀገር ሽማግሌዎች መካከል የተደረገውን ውይይት አስደምጣቸዋለሁ። በዚያም ከንቲባዋ ለአርሲ ህዝብ መልእክት አስተላልፏል። በዙሪያም መረጃ ወዳጆችን እንለውጣለን። ዘበነ ንስሐ ግባ ጌታን ተቀበል፣ ምረታብ ንስሐ ግባ ጌታን ተቀበል። ይሄ ነው ከሀይሌ ማለት ይሄ ነው አንተ ኮንቱን እኮ ነው ሙጭሊት እኮ ነው ጭልፊት እኮ ነው የሚያስቸግረው እንጂ ምራቅ ዋጥ ያደረጉት እኮ ጳጳሳት መልስ የሰጡ አሉ። ቴዲ አፍሮ መልእክቱ ንስሐ እንዲገባ በራሱ በስልኩ ማኔጀር በማናጀሩ በኩል ማለት ነው የተከበረች ባለቤቱ ጋራም የበላበትን ወጭት ሰባሪው ያጎረሰውን ምጅ የሚነክሰው ሰው የውለታ ቢሱ የትዝታው ሳሙኤል ድምጽ ነው። እንደሚታወቀው ትዝታው ፊደል አስቆጥራ በጥበብ ያሳደገችውን ቤተክርስቲያንን እንደ ይሁዳ በጥቅም አሳልፎ በመሸጥ ዛሬ ዶክትሪኗን፣ አበው አባቶቿን ቂጣ በቀደደ አፉ ሲሸረድዳቸው ይውላል። ታዲያ ከሰሞኑም ተወዳጁ ሀገራችን አርቲስት ቴዲ አፍሮና ቤተሰቡ ላይ የተናገረው ያሰስን ቤት በሀገር አሜሪካን የሚገኙ አርቲስቱ አድናቂዎችን ብሎም ማናጀሩን በእጅጉ ያስቆጣ ሲሆን ቴዲም በማናጀሩ በኩል በሀገር አሜሪካን ክስ መስርቷል። ለመሆኑ ትዝታው ለቴዲና ለቤተሰቡ ምን ብሎት ነው? በጋራ እንቀኘዋለን። በመጨረሻም በመቀየር እስስትን የሚያስንቀው የዮኒ ማኛው ተደብድቦ ከሞት ተረፈ። በርካቶችም በዚህ ሰዓት ይህን ጉዳይ የተቀባበሉ ሲሆን የሚገርመው ጥቃቱ የተሰነዘረበት በሉተራኖች ማህበር ነው። ለምንና እንዴት መረጃዎችን አስቃኛቸዋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እይላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ የነሸኔ ከዛ ኋላ ደግሞ ምዕራባውያን እጅ ያለበት አጀንዳ ነው። ከአግባብ የሰውን መብት የሚነካ ውሳኔ ተወስኖ ከሆነ እኛን የምንፈታው ሰው እያደራጃችሁ አትላኩ። እንደዛ የምታደርጉ ቻቁምከታጠቀቀቀ

ራችን የደም ሥራችን ነው ወገኖች። ይህንን የጀግና ኦርቶዶክሲያንን ሲቃ የተናነቀው ድምፅ ሰማ፣ እምባዬ ካይኔ መፍሰስ ጀመረ። ቤተ ክርስቲያን በዕለተ ዓርብ ላይ ትገኛለች። በዕለተ ዓርብ ጌታችን ሲሰቀል አብሮት የነበሩ ሐዋርያት ሁሉ ሸሹ። ከእጁ የበሉና የጠጡ ብሎም ከደዌያቸው የተፈወሱ እንዲሁም በርካታ ትምህርትን የተማሩትን ሙሉ ተገልብጠው ከህዝቡ ጋር ይሰቀል በማለት ይጮሁ ነበር። ዛሬም ቤተ ክርስቲያንን የገጠማት የሆነው ዛሬ ኦርቶዶክሲያን ማተብ ስላሰሩ ብቻ እንደ በግ በግፍ ይሸለታሉ። በዚህም ሱሪያ የ። መንጋው ጠባቂዎች ጥቃቱን ይከላከላሉ፣ ልጆቻቸውንም ከእንደዚህ አይነት በደል ይጠብቃሉ ተብሎ ሲታሰብ ገሚሱ በመሸሽ ገሚሱ ደግሞ ዝምታን በመምረጥ አንዳንዶቹ ደግሞ ለቤተ ክርስቲያን እንደተመቸ ጊዜ የለም በማለት የካሪነት መንፈሳቸውን ያራግፋሉ። ብዙዎቻቸው እንደምታውቁት አርሲ አኬል ዳማ እየደም ድሮና ለች የኦርቶዶክሳውያን ውድ ነፍስ የረከሰበት እንደ ዶሮ እንኳን የማይቆጠርበት ስቃያቸው ጮታቸው የማይሰማበት ከሆነ ውሎ አድሯል። በዚህም ሳቢያ በርካታ ወንድሞቻችን እንደቅጠል ሲሆን ለቤተ ክርስቲያን ብሎም ከአባቶች ጋር በቅርበት የሚሰሩት የአዲስ አበባ ከንቲባ የሆነችው ክብርት አዳነች አቤቤም በግልጽ የኦሮሚያው መንግስት ሽመልስ አብዲሳ ላይ ከባድ የተባሉ ትችቶችን ሰንዝሯል። በንግግራቸውም በኦሮሚያ ክልል የሰዎች ሰብዓዊ መብት በተለያየ እምነት ላይ ያነጣጠረ ጥቃቶች እየተፈጸመ እጅን አጣጥፎ መቀመጥ ከጉዳዩ ጋር ተባባሪነት ያለው ይመስላል ሲሉ መናገር በትላንትናው ዕለትም የአርሲ ታላላቅ አባቶች የአገር ሽማግሌዎች እንዲሁም የዞንና የወረዳ አመራሮችን አነጋግሯል። በስብሰባው ላይም አርሲ በቀደመው ጊዜ ፍቅር በመቻቻል የሚኖርባት ሌሎችም ክልሎች ተምሳሌ የተሆነች ሀገር ናት። ዛሬ ላይ ግን ንጹሐን የሃይማኖት አባቶች፣ ህጻናትና ሴቶች በግፍ ህይወታቸው የሚቀጠፍበት ቀጠና ሆናለች። ይህንን እያደራጃችሁ ስምሪት በመስጠት በህዝብ መካከል ጠብ የምታስነሱ የወረዳና ዞን አመራሮች ብታርፉ ይሻላቸዋል። ከዚህ በኋላ ትግስታችንም አልቋል። ያልታጠቁ ለሀገር ሰላም ዘወትር ጠዋት ማታ የሚያለቅሱ አባቶች ላይ እንዴት ቻላችሁበት? ከዚህ በኋላ እርምጃ እንወስዳለን። የሀገሬው ታላላቅ አባቶች በጉዳዩ ላይ ያበክራችሁ ስሩበት፣ ስትል ውይይቷን ቋጭታለች። ሳንቲ አዳነች አቤቤ እናመሰግናለን። የኦሮሚያ ክልል ፕሬዚዳንት፣ የአርሲ ወረዳ አስተዳደሮች፣ እንዲሁም የአክራሪው የጂሃዲስቶች ቡድን በቅርቡላችሁም የዘራችሁትን ማጨዳቸው አይቀሬ ነው። የንጹሐን ደምም ይፋረዳችኋል። መኑኝ ምረታብ ንስሐ ግባ፣ ጌታን ተቀበል። ይሄ ነው ከይሌ ማለት ይሄ ነው አንተ ኮንቱን፣ እኮ ነው ሙጭሊቱ እኮ ነው ጭልፊቱ እኮ ነው የሚያስቸግረው። ቴዲ አፍሮ መልእክት ለማቅረብ ነው ዛሬ ሶስት ዓመት በፊት ይህ መልእክት ወደ እኔ መቶ ነበረ። ይህ መልእክት ከህልም ጋር የታጀበ ነው። ህልሙ ኦርቶዶክስ ያነው ሁላችሁም። ይህንም ቪዲዮ ላልባሌ ነገር ስንት ነገር እናጠፋ የለ እንዴ። አሁንም ቢሆን ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ የቻላችሁትን ሁሉ አድረጋችሁ ብዙ ሰው ጋር ይድረስ። ኦርቶዶክስ እንደዚህ በዘመናችን የሐሰተኛ ነቢያቶችና መናፍቃን መጫወቻ ትሆናለች ብዬ አንድም ቀን አስቤ አላውቅም። በዘመናችን ተዋሕዶን ለማዳከም የማይሰራ ስራ የለም። እነብዬ በማለት ራሳቸውን የሚጠሩት ማኅበሩ ለሁለት ሲከፈላየው፣ ማለት ሌሊት አንድ ራእይ አይቻለም። አንድ ትልቅ ዓለት ለሁለት ሲሰነጠቅ አይቻለም። ጌታም ተናግሮኛል። ማኅበሩ ለሁለት ይከፈላል፣ ማኅበሩ ለሁለት ይከፈላል። ሌሎች ማስቀጥለው እንደ ሃይማኖተኛ ያለ ሞኝ አላየንም። እያሁን ዋዜማ ነው፣ ዋናው መበጣበጥ እየመጣ ነው ሲሉም ይፎክራሉ። 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ጥላል። ዋዜማ ነው ያለፈው፣ ዋናው መበጥበጥ እየመጣ ነው። ጥሩም እንዲህ ነው ሐሰተኛ ነቢያቶች ባሰቱም ትንቢታቸው ፖለቲከኞችም የራሳቸውን ጨዋታ እንደ ትዝታው ያሉት ደግሞ አባቶችን ብሎም የተዋሕዶን ዶክትሪን በማጥላላት በመናበብ ታትረው ይሰራሉ። ታዲያ ከሰሞኑም ትዝታው በአርቲስት ቴዲ አፍሮ ላይ እንዲህ ሲል ተናገረ። ቴዲ አፍሮ ከዘፈኑ ካልተመለሰ የመኪና አደጋ ጥቃት ሲደርስበት በሕልሜ ቻለው ሲል በተናገረው ነገር በርካታ በሀገር ውስጥ ብሎም በውጭ የሚገኙ የቴረነቂዎች ቁጣን ቀስቅሷል። በዚህም በሀገር አሜሪካን ያሉት ከማናጀሩ ጋር በጋራ በመሆን ትዝታውን ልክ ለማስገባት እንቅስቃሴ ተጀምሯል። በርቱም ለማለት እወዳለሁ። በመቀየር እስስትን የሚያስንቀው ዮኒ ጓያው በአሜሪካን ድብደባ ደርሶበት ከሞት ሊተርፍ ችሏል። ነገሩ እንዲህ ነው። እንደምታውቁት ጓያው ለቲክቶክ ጊፍት ብሎ ሃይማኖቱን የቀየረ ሰው ሲሆን ያልተወነበት የማል አይነት የለም። አንድ ጊዜ አማራ፣ ሌላ ጊዜ ደግሞ ኦሮሞ፣ ደስ ያላለው ቀን ደግሞ ትግሬ በመሆን በፖለቲካው እንደ ጉር ተጫውቷል። በሃይማኖት ደግሞ ሙስሊም፣ ኦርቶዶክስ፣ ጆባ ሁሉንም ሞክሯል። ይህንንም የሚያደርገው ከሚቀርብለት ወይም ከሚያገኘው ገቢ ጋር በማነጻጸር ሲሆን ታዲያ የድራማው የሰለቸው ከአንድ ኢትዮጵያ ወጣት ጋር ግብ ግብ መፍጠር